ኢትዮ ቴሌኮም እና ቪዛ የዲጂታል ፋይናንስ ተደራሽነት ለማጠናከር መከሩ። ውይይቱም በዓለም አቀፍ የዲጂታል ፋይናንስ አገልግሎቶች ላይ አዳዲስ የትብብር እድሎችን መፈተሽ በሚያስችሉ ጉዳዮች ዙሪያ ነው። ቴሌብር ከቪዛ ዓለም አቀፍ ኔትወርክ ጋር በመጣምር አዳዲስ ፈጠራ የታከለባቸው የዲጂታል ፋይናንስ አገልግሎቶችን ማቅረብ የሚቻልበት እድል መኖሩ ተነስቷል። የፋይናንስ ተደራሽነትን የሚያሰፉና በኢትዮጵያ የዲጂታል ፋይናንስ ባህል ግንባታ ላይ ጉልህ አሻራ ለማኖር ተቀራርቦ የሚሰራ የጋራ ቡድን ለማቋቋም ተስማምተዋል። በሰባ ሁለት ከተሞች የኤሌክትሪክ ማሰራጫ መስመሮች መልሶ ግንባታና ማሻሻያ ፕሮጀክት ሊጀመር ነው። ፕሮጀክቱ የትራንስፎርመሮችን አቅም ማሻሻል፣ የኃይል ብክነት መቀነስ፣ የቮልቴጅ መዋዠቅ ማስተካከልና በኤሌክትሪክ አገልግሎት አሰጣጥ ላይ የጥራት ጉድለትን መቀነስ ብሎም አስተማማኝነትን ለመጨመር ያስችላልም ተብሏል። በምዕራፍ አንድ የ34 ከተሞች መረጃ የመሰብሰብ የማጣራትና የቅድመ ዲዛይን ስራ ሲከናወን ምዕራፍ ሁለት ትግበራን ለማስጀመር የ38 ከተሞችን መረጃ ሙሉ በሙሉ መሰብሰብና የቅድመ ዲዛይን ተግባራት ተከናውነዋል። የመንግስት የስራ ኃላፊዎች የኮሪደርና ሌሎች የልማት ስራዎችን እየጎበኙ ነው። የስራ ኃላፊዎቹ መነሻቸውን ከአሳንጅስ ኮሪደር ልማት በማድረግ በተለያዩ የመዲናዊ አካባቢዎች የተከናወኑ የልማት ስራዎችን ተዘዋዝሮ እንደሚጎበኙም ተገልጿል። የጠቅላይ ሚኒስትር ጽህፈት ቤት ኃላፊና የካቢኔ ጉዳዮች ሚኒስትር አለም ጸሀይ ጳውሎስ ጉብኝቱ በኢኮኖሚው ዘርፍ እየተመዘገቡ የሚገኙ ስኬቶችን በተግባር እንዲመለከቱም ለማስቻል ያለመ ነው ብለዋል።